የተወደዳችሁ አድማጮቻችን የእናንተን ሬዲዮ ሸገር ኤፍ ኤም መቶ ሁለት ነጥብ አንድ ዳጉ ሸገር ነው እየሰማችሁ የምትገኙት። አሁን ደግሞ አንድ እንግዳ በቀጥታ የስልክ መስመር ላይ ላስገባ፣ ና የሚለውን አብረን እንሰማለን። ሄለው፣ ጤና ይስጥልኝ። መሀመድ፣ ሰላም ነው እንደምን ነ? ሰላሙ አልክ። ሰላም ነው እንዴት ነክ? ደህና ነኝ። መሀመድ እንግዲህ አድማጮቻችን የመናዊ ነው። አማርኛን ይናገራል ቀልጠፍጠፍ አድርጎ። ሁለት አመት እዚህ አዲስ አበባ እንደዶረ ነው የነገረኝ። በየመን እንግዲህ ባለው ብጥብጥ የተነሳ ወደ ሀገራችን መጥቶ ትምህርት እየተከታተለ ይገኛል። አስራ ሁለተኛ ክፍል እንደጨረሰ ነው የነገረኝ ቀደም ሲል በነበረን ቆይታ ማለት ነው። እስቲ መሐመድ፣ ምን ያህል ጊዜ ሆነ አዲስ አበባ ኢትዮጵያ ከመጣ ምን ያህል ጊዜ ሆነ? እኔ ሁለት አመት በጦርነት ጊዜ በጀቡቲ መጣው፣ በባህር እሺ፣ እስከ ኢትዮጵያ በሪፊጂ ትምህርት ጨረስ። አሁን አስራ ሁለተኛ ክፍልን አስራ ሁለተኛ ጨረስኩ። አሁን ለዩኒቨርሲቲ በጣም ጥሩ ለመዘጋጀ ለዩኒቨርሲቲ የተዘጋጀ ነው የምትገኘው። በዚህ መሀል እንግዲህ እንዳወራኸኝ ፍቅር ይዞኛል ከአንዲት ኢትዮጵያዊት ወጣት። እሷን ደግሞ አብራኝ እንድትሆን ቀለበትም ላስር እፈልጋለሁ ነገር ግን የቤተሰቦቿ ጉዳይ በጣም አሳስቦኛል፣ ነው ምትለው። አዎ፣ እስቲ ግንኙነታችሁ እንዴት ነበረ? ልጅቷስ እድሜያ ምን ያህል ነው? ንገረን እስቲ የነበራችሁን የፍቅር ግንኙነት። መጀመሪያው ሲያገኛት በእኔ ጉደኛ ትምህርት ቤት ፊዝት ሳርገው፣ ከዛ አንድ ዝግጅት ነበረ ትምህርት ቤት ውስጥ። እሺ፣ ከዛ እዩሀት ለመጀመሪያ ጊዜ። ፍቅር ያዘኝ ልክ እንዳያት ነው። ድርቃት። አዎ። እሺ፣ ከዛ ተአዋራሃት አንቺ ቁጥር ምናምን አልካት። ከዛ ሰጠሽኝ። ከዛ በፍቅር ጀመርን ስናወራ። ከዛ አልኳት እወድሻለሁ። ከዛ እሺ፣ እኔ እወድሃለሁ። ጥሩ እሷም እንደምትወድ ነገረች። ሁለታችሁም ተስማምታችሁ ፍቅር ጀመራችሁ ማለት ነው። ከዛ አላያትም ነበራት፣ ወጣም ብዙ በአባተ ቁጥጥር ብዙ ሚያርግ ከዛ አንዳንድ ጊዜ ሱፐር ማርኬት ስትሄድ ከናታ ጋራ ማለት በድብቅ ትደወልኝ ትነግረኛለች፣ በሳ ጉደኛ፣ ከዛ እንገናኛለን እዛ በድብቅ ጓደኛ፣ የሷ ጓደኛ ትነግርህ ና እንደዚህ፣ ሱፐር ማርኬት ገበያ ምናምን ሲወጡ ተደብቃ አንት ታያት አለ። እሺ ከዛ እስካሁን በሳ ነው የምናወራው፣ አንዳንዴ ዝ ታረጋቻለሁ። እሺ በመልእክተኛ ሆኗል ማለት ነው። ፍቅሩ በመልእክተኛ ነው። በስልክስ አትገናኙም? ስልክን፣ አንገናኙም። ለምን? አባቷ ብዙ ይቆጣጠራል፣ ስልኳን ይፈትሻል? ልጅቷ እድሜዋ ስንት ነው? ምናልባት እንደው ትንሽ ከሆነችም ይከብዳል። በኢትዮጵያ ሕግ ገባ አይፈቅድም። እሺ እድሜዋ አስራ ስምንት ነች። እርግጠኛ ነህ ወይስ እንዴት አወቅ? ነግራ ነው እርግጠኛ አይደለም። ብቻ የሚመስለው የሚመስለው እኔ ብዙ አለ ስትገምታት አስራ ስምንት ዓመት ሞልቷታል ብለህ ታስባለህ? እሷን አልጠየካትም እሷ አልጠየካትም? አልቻልኩም። ጊዜ እንዴት ለውራት ብዙ አልችልም። ስለ ጓደኛ ብቻ ቶሎ እሷም በመስጠርት ትነግራለች። እኔ እንደ ሴት አሁን መታየት ብቻ ነው እንጂ አብራችሁ ማውራት ምናምን የለም። አብራችሁ ቁጭ ብላችሁ አንዳንዴ ናወራልን በስልክ እሷ ጉዴን ሳርግ እሷ ደውላለች፣ እኔ አነግራታለሁ። ከዛ ውጪ ምንም አይነት የምትገናኙበት ነገር የለም የለም። አሁን ምን አለ መሰለ መሐመድ እንግዲህ በኢትዮጵያ ሕግም ከአስራ ስምንት አመት በታች ከሆነ ሰው ጋር የፍቅር ግንኙነት መጀመር እንደዚህ ያስቀጣል፣ ወንጀልም ነው። ምናልባትም ደግሞ ቤተሰቦቿ ገባ አሁን ገና ታዳጊ ወጣት እንደመሆና መጠን ቁጥጥር ሊያደርጉ ይችላሉ። ግን እንዴት ነው ያንተ ሐሳብ ምንድን ነው? ምን እንዲሆን ነው የምትፈልገው? አሁን እኔ እሷ ለሽምግልና ለመጠየቅ ሽምግልና ለመጠየቅ ምሰራው ላይ እሷ አባት እምቢ እንዳይል እሺ ሊሉም እምቢ ሊሉም ይችላሉ። ስለዚህ እምቢ ካሉ ደግሞ እኔ ካለኝ ፍቅር አንጻር ጎዳለው ነው የምትለው? አዎ፣ እኔ አሁን እምለው የምፈልግ የዩኒቨርሲቲ ፕሮሰስ መጨረስ ከዛ ሊሄድ ጊዜ እሱ ለመጠየቅ አባቷ እኛ ልማር ነው ልመለስ እስከዛ እጅ ላግባ እንጌጅ ላግ ቀለበት አስሬ እኔ ለከፍታ ትምህርት ወደ ሚሄድበት ሊሂድ በአንድ ፊት ሆኖ ተረጋግቼ አስፈቀጃቸው የፍቅር ጓደኛዬ እንድትሆን ነው እምፈልገው ነው የምትለው። ስለዚህ ታዲያ ቤተሰቦቿን የሚያቅሰው፣ መጀመሪያ ግን እኮ አንተ ስለ ልጅቷ ያለችበት ሁኔታ ማወቅ ያለብህ ይመስለኛል። ቀደም ሲል እንዳነሳ ነው ልጅቷ ገና ታዳጊ ከሆነች ትምህርቷ ላይ እንድታተኩር ሊፈልጉ ይችላሉ። ይሄ የፍቅር ውሳኔ ደግሞ እንድታደርግ ላይፈልጉ ይችላሉና በደንብ አብራችሁ መሆንና መነጋገር ያለባችሁ ይመስለኛል መጀመሪያ ቀለበት ማሰሩን ለመቼ ነው ያሰብከው? መቼ ሽምግልና ለመላክ አሰብክ? በዚህ ሁለተኛ ወር የሚወጣ የሚመጣ ከሁለት ወር በኋላ ልትልክላቸው አስበሃል? በዚህ ወር የኔ ቪዛ ይደርሳል። እንግዲህ ያሰብከው እንዲሳካ እኛም ምኞታችን ነው። ሙዚቃ እምትጋብዛት ከሆነም በዚሁ አጋጣሚ እንግዲህ ሙዚቃ እንገባበዝና እንለያይ። መሀመድ አማርኛ እኔ ንፈልጋች መስታች መጣ መጣ ፍቅር አዎ ወጣ ወጣ ፍቅር። እናመሰግናለን፣ መሀመድ ሙዚቃውን እንጋብዝልሃለን። መልካም እድል ይግጠምክ። አንተም እንግዲህ ኢትዮጵያን ግን እንዴት አያሃት መሀመድ? በጣም ታምራለች። ስንት አመት ነው የቆየው? ሁለት አመት የቆየው። አሪፍ ነው። ሁሉም በጣም ያምራል። ሰው ያክብራል፣ እንግዳ ያክብራል። ሙዚቃውን ስማው። እንግዲህ ያሰብከው ይሳካልናል። መልካም ጊዜ። ቻው ቻው። እሺ ቀደም ሲል ወጣ ወጣ ፍቅር የሚለውን እየጋበዝን መሀመድ ነው። መሀመድ ደግሞ ኢትዮጵያዊቷን አፍቅሬ የተሰቃየው ነው ለአባቷም እንግዲህ ሽምግልና ልኬ ቀለበት ለማሰር እያሰብኩ ነው የሚገኘው በዚህ ተጨንቄ ያለው ብሎ ነው እንግዲህ ሀሳቡን ለአድማጮቻችን ለማካፈል በቀጥታ የስልክ መስመር ላይ የገባው። እንግዲህ ሀሳቡን ተረታችሁታል። የተለያዩ አርማቻችንም ሀሳቡን በተመለከተ የተለያየ ነገር እየነገራችሁ ነው የምትገኙት። ወደ በኋላ ላይ የእናንተ አስተያየትም ይዘን እንመጣለን። በርካታ አርማቻችን ደውላችኋል፣ ሀሳብ አስተያየታችሁን ነግራችሁናል። ከልብ ነው የምናመሰግነው። ሰው ልዩ ከማሞካቻ ጥላሁን ሲሳይ መስፍን ከመሸዋለኪያ ትርሲት መንገሻ ሃይማኖት ከልደታ ወንዴ ቡናም ደውሎልን ነበረ። ግሩም እንዲሁም ደግሞ ሄኖ ከወሰነ አካባቢ በጣም በርካታ አድማጮቻችን የደወላችሁት፣ መላኩ ክብረት የተባሉ አድማጮቻችን በጋራ ሆነው እየሰሙ እንደነበረ ነው የነገሩን። ሁላችሁንም ከልብ እናመሰግናለን። ሰላም ፍቅር፣ ጤና ከእናንተ ጋር ይሁን። ኢትዮጵያ ለዘላለም ትኖር። ብንራራቅ፣ ብንለያየ ያሳለፍነው ፍቅር አይረሳኝም። እኔም ማልረሳሽ አጥርሽኝ ፀሐይዋ ሳትጠልቅ ነይልኝ።